በአገልግሎት አሰጣጥ በኩል የሚፈጠሩ ቅሬታዎችን ከህዝብ ጋር ፊት ለፊት ቀርቦ ለመነጋገርና ለመፍታት የእንጠያየቅ መድረኮች አዎንታዊ ሚና እንዳላቸው ይታመናል። የንፋስ ስልክ ላፍቶ ክፍለ ከተማ ንግድ ጽሕፈት ቤትም በአገልግሎት አሰጣጥ፣ ገበያ ማረጋጋትና መሠረታዊ ሸቀጦች አቅርቦትና ስርጭት ዙሪያ ተገልጋዩ ሕዝብንና የሥራ ኃላፊዎችን ፊት ለፊት ያገናኘ የእንጠያየቅ መድረክ አካሂዷል። በከተማዋ አምራችና ሸማችን በቀጥታ በማገናኘት የዋጋ ንረትን ለመከላከል ያስቻሉ የገበያ ማዕከላት ተገንብተው ለአገልግሎት ክፍት መደረጋቸው ይታወሳል። የቅዳሜና እሁድ ገበያ ስፍራዎችም ሸማቹ ከአቅራቢያው ሳይርቅ የተለያዩ ምርቶችን እንዲያገኙ ዕድል ሰጥቷል። በመድረኩ ተሳታፊዎችም የከተማ አስተዳደሩ በንግዱ ዘርፍ በኩል የሚሰጡ አገልግሎቶችን ለማዘመን የሄደበትን ርቀት እንዲሁም ዋጋን ለማረጋጋት ያከናወናቸውን ተግባራት አበረታች ስለመሆናቸው አንስተዋል። ሳንዴ ማርኬት የምናገኘው አታክልት በጥሩ ሁኔታ ነው የምናገኘው። ከሳንዴ ማርኬት ውጭ በየሱቁ አታክልት መጠየቅም ሆነ መግዛት አይሞከርም። ዋጋው በጣም የናረ ነው። ሁሉም አቅርቦት አለ በገበያችን ላይ በሀገራችን ላይ የሚታየው በየመንደሩ በየወረዳ ያሉ የገበያ የቅዳሜና እሁድ ገበያዎች ደስ ይላሉ። መሰራት ያለበት ስራ እንደተሰራና መስራትም እንደሚቻል በቀረበው ሀሳብ ላይ ትልቅ አክብሮት አለኝ። የመድረኩ ተሳታፊዎችም አስተዳደሩ ህዝቡ መሰረታዊ ፍጆታን በተመጣጣኝ ዋጋ እንዲያገኝ እያከናወነ ያለው ተግባር ተጠናክሮ እንዲቀጥልና ውጤታማ እንዲሆን ትኩረት ቢደረግባቸው ያሏቸውን ሀሳቦችም አንስተዋል። የእሁድ ገበያ መቋቋሙ አደንቃለሁ። ስለዚህ አሁንም ቢሆን ጥራት ያላቸው ምርቶች በተደጋጋሚ ሊቀርቡ ይገባል። እንዴ እንቁላል እኔ ጊዮርጊስ አካባቢ በትንሽ ብር ሲሸጥ አይቻለሁ። እዚህ ግን የሚሸጡ እንቁላሎችና ምርቶች የሉም። ሰንዳይ ማርኬት ላይ ያቀረባችሁት ሪፖርት በጣም ጥሩ ነው። ነገር ግን እኔም ማንሳት የምፈልገው ስጋ በተመለከተ የስጋ ዋጋ የተለጠፈውና የሚሸጥበት ዋጋ እኩል አይደለም። በአሁኑ ሰዓት ምርት የሚገባበት ጊዜ ስለሆነ በብዛት ገብቶ እህሉ ካለበት ዋጋ ወርዶ ለህብረተሰቡ መሸጥ የሚችልበት ኮንዲሽን የሚፈጠርበት መንገድ ቢመቻች። የንፋስ ስልክ ላፍቶ ክፍለ ከተማ ንግድ ጽህፈት ቤት ኃላፊ አቶ መኮንን ዘነበ ከህዝቡ በተነሱ ጥያቄዎች ዙሪያ ምላሽና ማብራሪያ ሰጥተዋል። የሆነ ምክንያት ፈልጎ ዋጋ በማንኛውም ምርት ላይ ዋጋ መጨመር አይቻልም። ለዛውም ደግሞ ከህብረት ስራ እንዴት ዋጋ መጨመር ይጀምራል? እዛ የተከራየ ስጋ አቅራቢ ለምን ይጨምራል? መጨመር አይችልም ነው። የከተማ አስተዳደር ውስጥ አንድ አሁን ሸማች ሱቅ ስጋ ቤቶች በሙሉ 520 ብር ኪሎ እንዲሸጡ ነው የተፈቀደላቸው። ሰባ ግራም ዳቦ የሸገር ዳቦን አራት ብር ከሰባ ሳንቲም ተረክበው አምስት ብር ሊሸጡ ተስማምተው ነው የገቡት። አንደኛ ለምን ዋጋ ይጨምራሉ በፌስታል በምናምን ምክንያት? ሁለተኛ ለምን ለነጋዴ ለሆቴል ለምናምን አሳልፈው ይሰጣሉ? እዛው ያለው ነዋሪ ሳይጠቀም ይሄ መስተካከል አለበት ማለት ነው። ስለዚህ አወያይተ ናቸዋል። አንድ ዙር ሸገር ዳቦ ስራ አስኪያጁ ባለበት ቁጭ አድርጌ አወያይተ ናቸዋል፣ ታረሙ ብለናቸው። ስለዚህ ሁሉም ጋር በተለይ ኗሪ በዛ ያለበት አካባቢ በደንብ አሁንም ይህንንም ማስፋት አለብን። የተዘጉትንም ስራ ማስጀመር አለብን። ያላችሁት አስተያየት በጣም ተገቢ ስለሆነ ከሸገር ዳቦ ጋር በተያያዘ ያለውን በደንብ ለመስራት ጥረት የምናደርግ መሆኑን ለመግለጽ ነው ማለት ነው እና እዛው ሳለ ሰንደይ ማርኬት ላይ የሰብል ምርት በደንብ ይግባ ያሉት አባቴ የአባቴ ምክረ ሀሳብ ለምሳሌ ወረዳ አምስት ጤፍ ስንዴና፣ ሌሎች ሰብል ምርቶች እዛው ነው። የህብረት ስራው ማህበር እንትን መጋዘን ቅርብ ስለሆነ ለሳምፕል እዚጋ ያመጡታል። የሚገዛ ካለ ከዛ ወስዶ ይግዛ ነው። ይህን መሰል የእንጠያየቅ መድረክ ህዝብንና መንግስትን በማቀራረብ የመልካም አስተዳደር ጥያቄዎችን ምላሽ እንዲያገኙ አጋዥ በመሆናቸው ተጠናክሮ እንደሚቀጥሉ የተናገሩት የአዲስ አበባ ከተማ ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዘውዱ ከበደ መድረኮቹ ስኬታማ የሆኑ ዘንድ የህዝቡ ተሳትፎ ወሳኝ መሆኑንም ተናግረዋል። እኛ የምንሰራቸው ስራዎች በእርግጥም ሰው ተኮር ነው፣ በእርግጥም ለውጥ አምጥቷል፣ በእርግጥም የብልጽግና መንገድና ጉዞ ይዘናል። ግን ምንድን ያለብን ክፍተት እኛ ማናውቃቸው እንደ አመራር ሰራተኞቻችን የሚፈጽሟቸው ችግሮች ስለሚኖሩ ይሄን አውቆ መምራት፣ እያስተካከሉ መሄድ፣ እያረሙና እያረቁ መሄድ የአንድ ዴሞክራሲያዊ አስተዳደር የህዝብ ውክልና አለኝ ከሚል አመራርና አካል የሚመነጭ ነው።